የህዝባዊ ወያኔ ሀርነት ትግራይ ህወሃት የምስረታ በዓል ሲከበር የቀደሙ ታጋዮች ለሀገር ልማት የከፈሉትን መስዋዕትነት በማሰብ የአሁኑ ትውልድ አደራቸውን ሊወጣ እንደሚገባ በአሜሪካ የኢትዮጵያ ባለሙሉ ስልጣን አምባሳደር ግርማ ብሩ ተናገሩ። በዋሽንግተን ዲሲ ኢትዮጵያንና ትውልደ ኢትዮጵያውያን አርባ ሁለተኛውን የህወሃት ምስረታ በዓል አክብረዋል። ንጋት በቃና አርባ ሁለተኛ ዓመት የህዝባዊ ወያኔ ሀርነት ትግራይ የምስረታ በዓል በሺዎች የሚቆጠሩ ኢትዮጵያውያንና ትውልደ ኢትዮጵያውያን በተገኙበት ትግሉን በሚያስታውሱ የተለያዩ ዝግጅቶች በድምቀት ተከብሯል። ለትግሉ ሰማዕታት የህሊና ጸሎት በማቅረብ ሰማዕታት የጣሉብንን አደራ ወቅቱ በሚጠይቀውና በአገር ውስጥ በሚካሄደው ድህነትን ለማስቀረት በሚደረገው ዘመቻ ተሳታፊ በመሆን አጋርነታችንን ከምንጊዜውም በላይ አጠናክረን እንቀጥላለን ብለዋል የበዓሉ ተሳታፊዎች። በበዓሉ ላይ በክብር እንግድነት የተገኙት አምባሳደር ግርማ ብሩ በየአመቱ የህወሃትን ምስረታ በዓል ስናከብር ታሪክ ለማስታወስ ብቻ ሳይሆን ትግሉ የደረሰበትን ደረጃ በመገምገም ለመጪው የትግል መድረክ ቃላችንን ለማደስ ነው ብለዋል። የህወሃትን የምስረታ በዓል ስናከብር ለቀሪው ትግል የሚያስፈልገውን ሁኔታ ለመገምገም ብቻ ሳይሆን ለትግሉ እስከዛሬ የተከፈለውን ተጋድሎና መስዋዕትነት ለመዘከር ጭምር ህወሃት በረጅም በረዥም ዘመን ትግል ሂደት የብዙ ሺዎችን ህይወት አካል ገብሮ እዚህ የደረሰ ድርጅት መሆኑ ይታወቃል። ዛሬ በህይወት ያለነውና የተገኘው ድል ተቋዳሾች የእነዚህ ጀግኖች ሰማዕታት የትግል ባለእዳዎች ነን። የኢህአዴግ አጋር ድርጅቶችም በተወካዮቻቸው አማካኝነት የመልካም ምኞት መግለጫ መልክታቸውን አስተላልፈዋል። የትግራይ ተወላጆች ማህበር በሰሜን አሜሪካ ማተሳ አዘጋጅነት በተከበረው በዚሁ በዓል ላይ ማተሰን በመወከል የዲሲ ቻፕተር ሊቀመንበር አቶ ሚዛን ገብረስላሴ የማህበሩን የአቋም መግለጫ አሰምተዋል። የህወሃት 42ኛ ዓመት የምስረታ በዓል በሰሜን አሜሪካ በ21 የተለያዩ ግዛቶች በድምቀት ተከብሯል። ንጋት በቃና ዋሽንግተን ዲሲ